አርእስተ ዜና። የጡረተኞች የስራ አገልግሎት መረጃ በወቅቱ ተደራጅቶና ተጠናክሮ እየደረሰው ባለመሆኑ የጡረታ አበል ለመክፈል መቸገሩን የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር አስታወቀ። የግል ድርጅት ሰራተኛ ዕድሜው ለጡረታ መድረሱን የሚያውቀው ከተቋሙ በኩል ማስረጃ እንዲያቀርብ ሲጠየቅ ቢሆንም ሰራተኞች ከአንዱ ድርጅት ወደ ሌላኛው ድርጅት ሲዘዋወሩ ከለቀቁበት መስሪያ ቤት የስንብት ደብዳቤ በአግባብ ይዘው እንደማይሄዱም ተጠቁመዋል። በዝርዝር ይዘነዋል የገንዘብ ሚኒስቴር እንደ አውሮፓውያኑ አቆጣጠር እስከ 2024 መጨረሻ ድረስ የኢትዮጵያ የውጭ ብድር መጠን የመንግስት ልማት ድርጅቶችን ጨምሮ 31.6 ቢሊዮን የአሜሪካን ዶላር ሲሆን የሀገር ውስጥ ብድር ክምችት ደግሞ 2.3 ትሪሊዮን ብር ደርሷል አለ። ሚኒስቴሩ ባወጣው መግለጫ የኢትዮጵያ የውጭ ብድር በአብዛኛው የተጠራቀመ ውርስ ዕዳ መሆኑን ጠቁሞ መንግስት ባለፉት ሰባት ዓመታት ይህንን የክፍያ ጫና ለመቀነስ ጥረቶችን ሲያደርግ መቆየቱን አስታውቋል። እንነግራችኋለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን የኒውክሌር መሰረተ ልማቶች ላይ ጥቃት ለመፈጸም መሰናዳታቸውን ኒውዮርክ ታይምስ ዘገበ። ከሀገር ማዶ የያዝነው ጉዳይ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቭላዲሚር ፑቲን ላይ የሚሰነዝሩትን ትችቶች ቀጥለዋል። ትራምፕ እንደገለጹት ፑቲን ከዩክሬን ጋር የተኩስ አቁም ንግግር ለማድረግ ፈቃደኛ ባለመሆኑ በእሳት እየተጫወተ ነው ሲሉ በትሩዝ ማኅበራዊ ትስስር ገጻቸው ላይ ገልጸዋል። አብራችሁን ስትቆዩ እኒህና ሌሎች መረጃዎችን እነግራችኋለን። ከዜናዎቹ ጋር ዳግም ተገኝነኝ። የገንዘብ ሚኒስቴር እንደ አውሮፓውያኑ አቆጣጠር እስከ 2024 መጨረሻ ድረስ የኢትዮጵያ የውጭ ብድር መጠን የመንግስት ልማት ድርጅቶችን ጨምሮ 31.6 ቢሊዮን የአሜሪካን ዶላር ሲሆን የሀገር ውስጥ ብድር ክምችት ደግሞ 2.3 ትሪሊዮን ብር ደርሷል ብሏል። ባለፈው ሳምንት በኢትዮጵያ ኢኮኖሚክስ ማህበር የወጣውን ሪፖርት በማጣቀስ እያንዳንዱ ኢትዮጵያ ያለበት የውጭ እዳ መጠን ከ575 ዶላር መድረሱ ተነገረ በሚል ርዕስ የወጣው ዘገባ ላይ ግድፈቶች እንዳሉም የገንዘብ ሚኒስቴር ገልጿል። ዘገባው ኢትዮጵያ እንደ አውሮፓውያኑ አቆጣጠር እስከ 2 ሲያሱስ ድረት የነበራትን የውጭ ዕዳ መጠን 28.5 ቢሊዮን ዶላር ሆኖ ሳለ 62.5 ቢሊዮን ዶላር በማለት ማቅረቡ እየተሳሳተ መሆኑን ሚኒስትሩ አብራርተዋል። ሚኒስትሩ ባወጣው መግለጫም የኢትዮጵያ የውጭ ብድር በአብዛኛው የተጠራቀመ ውርስ ዕዳ መሆኑን ጠቁሞ መንግስት ባለፉት ሰባት ዓመታት ይህንን ክፍያ ጫና ለመቀነስ ጥረቶች ሲያደርግ መቆየቱንም አስታውቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ሲያደርግ በቆየው ምልአተ ጉባኤ የተለያዩ ውሳኔዎችን በማስተላለፍ አጠናቋል። በዚህም ሀገራዊ ሰላምና የቤተ ክርስቲያን አንድነት ኮሚቴ በማዋቀር ስራዎችን መስራት፣ ሰላምን መፍጠር፣ በልማት ምክንያት ምትክ የተሰጣቸው ቦታዎች ላይ ስራዎችን መጀመርና ልማትን ማፋጠን፣ ዝክረ ኒቂያ የሊቃውንት ጉባኤ በዓመት ሁለት ጊዜ እንዲደረግ፣ የቅድስት ስላሴ ዩኒቨርሲቲ ሕንፃ ግንባታ ላይ የታዩ ችግሮች እንዲፈቱና በሌሎች በርካታ ጉዳዮች ላይ ተወያይቱ ውሳኔዎችን አስተላልፏል። በውሳኔ በተለይም በአዲስ አበባ ሀገረ ስብከት ላይ የተነሱ ችግሮችን ካቋቋመው አጣሪ ኮሚቴ በማዳመጥ ቅሬታ ሲነሳባቸውና የአሰራር ክፍተት የታየባቸውን የአስተዳደር አካላት ከቦታቸው እንዲነሱና እንዲታረሙ፣ በተለያየ ጊዜ የአስተምሮ እስተት የተገኘባቸው ሊቀ ጳጳሳት እንዲታረሙ፣ በተጨማሪም የአገልግሎት ጊዜ ያጠናቀቁ ሊቀ ጳጳሳትን የሀገረ ስብከት ለውጥ በማድረግ ጉባኤው መጠናቀቁ ተጠቁመዋል። በአማራ ክልል በተለያዩ አካባቢዎች በ10 ቀናት ውስጥ ሰላሳ ሁለት አሽከርካሪዎች መታገታቸውን የጣና አሽከርካሪዎች ማህበር አስታወቀ። በክልሉ የሚንቀሳቀሱ አሽከርካሪዎች በተለይም የከባድ ጭነት አሽከርካሪዎች እስከ ቀኑ 10 ሰዓት ብቻ እንደሚንቀሳቀሱ የተገለጸ ሲሆን በዚህ ሁኔታ ውስጥ ሆነውም የአሽከርካሪዎች እገታ መበራከቱ የጣና አሽከርካሪዎች ማህበር ዋና ጸሐፊ አቶ ሰጡ ብርሃኑ መናገራቸውን ሪፖርተር ዘግቧል። አሽከርካሪዎቹ ምዕራብ ጎጃም ዱርቤቴ አካባቢ ከጨጨሆ እስከ ወረታ ከእንጅባራ ቻግኒ መንገድና አለም ሳጋ እንዲ እንዲሁም ከጎንደር መተማ ባለው መንገድ ሲያሽከረክሩ መታገታቸውም ተገልጿል። አሽከርካሪዎች 24 ሰዓት መስራት አለባቸው የሚሉት ዋና ጸሐፊው፣ የሚበላሹ ሸቀጦችን ይዘው የሚጉላሉ አሽከርካሪዎች እንዲሁም በወቅቱ መድረስ ያለባቸው ግብዓቶች በወቅቱ ባለመድረሳቸው የዋጋ ንረት እንዲከሰት እያደረገ ስለመሆኑም ተናግረዋል። በተጨማሪም ህገወጥ ናቸው ተብሎ የተነሱ ኬላዎች በድጋሚ ተደራጅተው ገንዘብ እየሰበሰቡ መሆናቸውን የማህበር ዋና ጸሐፊ አክለዋል ሲል ጋዜጣው ዘግቧል። የጡረተኞች የስራ አገልግሎት መረጃ በወቅቱ ተደራጅቶና ተጠናክሮ እየደረሰው ባለመሆኑ የጡረታ አበል ለመክፈል መቸገሩን የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር አስታወቀ። በግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር የምዝገባ መዋጮ ገቢና አበል መወሰኛ ኮርፖሬት ዳይሬክቶሬት ዳይሬክተር አቶ ቅዱስ ሀጎስ እንደተናገሩት የግል ድርጅት ሰራተኛ እድሜው ለጡረታ መድረሱን የሚያውቀው ከተቋሙ በኩል ማስረጃ እንዲያቀርብ ሲጠየቅ ቢሆንም ሰራተኞች ከአንዱ ድርጅት ወደ ሌላኛው ድርጅት ሲዘዋወሩ ከለቀቁ ያለበት መስሪያ ቤት የስንብት ደብዳቤ ይዘው እንደማይሄዱና ንብረት አስረክበው የቅጥር ደብዳቤ እንደማይወስዱ የግል ማህደራቸውም እንደማይዞር ጠቁመዋል። የግል ድርጅት ሰራተኞች ጡረታችን ብለው ማሰብና ማስረጃ ማደራጀት መጀመር ያለባቸው ከተቀጠሩበት ጊዜ አንስቶ ነው ያሉት አቶ ቅዱስ፣ የሰራተኞች መረጃዎች በበቂ ሁኔታ ካልተደራጁ ምናልባትም ሞት እንኳን ቢያጋጥም የቤተሰብ ገቢ የሚቋረጥበት ሁኔታ እንደሚፈጠር መናገራቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። ከሀገር ማዶ ያገኘናቸው መረጃዎች አለፍን ኢትዮጵያ፣ ደቡብ ሱዳንና ኬንያ፣ ጅቡቲ ያጸደቁትን የኢጋድ ስምምነት የኬንያ ህግ አውጪ ምክር ቤት ማጽደቁ ተገልጿል። ስምምነቱ ሰላምና ትብብርን ለማስቀጠልና ጉርብትናን ለማጠናከር ያግዛልም ተብሏል። የምስራቅ አፍሪካ በየነ መንግስታት ድርጅት ዋና ጸሐፊ ዶክተር ወርቅነ ገበየው ኬንያ ድርጅቱን መቀላቀሏ ድንበር ተሻጋሪ ስራዎችን ለመስራት እንዲሁም የሚኖሩ ተግዳሮቶችን በመከላከል ረገድ ዘላቂ ሰላምን ማምጣት የሚያስችል መሆኑን ተናግረዋል። የኢጋድ ስምምነት በዋናነት በሀገራቱ መካ መካከል የሚፈጠሩ አለመግባባቶችን በሰላማዊ መንገድ ለመፍታት ሰላምና መረጋጋትን ማረጋገጥ እንዲሁም የተሻለ ግንኙነት መፍጠር ሲሆን፣ ሌሎቹ ሀገራት ከዚህ ቀደም ስምምነት ማድረጋቸው የሚታወስ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በውጭ ሀገሮች የሚገኙ ኤምባሲዎቹ የተማሪዎች የቪዛ ቀጠሮ እንዳይሰጡ አዘዙ። የአመልካቾችን የማህበራዊ ሚዲያ ገጾች የማጣራት ሂደት ለማስፋት በዝግጅት ላይ እንዳለ ያስታወቁ አስተዳደሩ ለተማሪዎች የቪዛ ቀጠሮ እንዳይሰጥ በጊዜያዊነት አግዷል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ መልእክት በሰፈረበት ለዲፕሎማቲክ ማህበረሰቡ በተላከ ማስታወሻ ላይ እገዳው ተጨማሪ መመሪያ እስኪወጣ ድረስ ይቆያለም ተብለዋል። ትራምፕ የግራውንድ ሪዮት ዓለም እየተከተሉ ናቸው ካሏቸው ታዋቂ አሜሪካ ዩኒቨርሲቲዎች ጋር ውዝግብ ውስጥ መግባታቸውን ተከትሎ የተወሰነ ውሳኔ ሊሆን እንደሚችልም ተጠቁመዋል። ዩኒቨርስቲዎች በበኩላቸው የትራምፕ አስተዳደር በነጻነት ሀሳብን የመግለጽ መብቶችን ለመጣስ እየሞከረ ነው ሲሉም ይወቅሳሉ። ፕሬዚዳንት ትራምፕ ታዋቂው ዩኒቨርሲቲ ሃርቫርድ የውጭ ሀገር ተማሪዎች እንዲሁም ተመራማሪዎችን እንዳይቀበል በሚል ፈቃዱን ቢሰርዙም ይህ ፖሊሲያቸው በፌዴራል ዳኛ ታግዷል። ይህ በሃርቫርድ ላይ የጣሉት ውሳኔ ተግባራዊ የሚሆን ከሆነ ሩብ የሚሆኑት ተማሪዎቹ ከውጭ ሀገር የሆኑት ተቋሙ በከፍተኛ ሁኔታ ሊጎዳ ይችላልም ተብለዋል። የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ በኢራን የኒውክሌር መሰረተ ልማቶች ላይ ጥቃት ለመፈጸም መሰናዳታቸውን ኒውዮርክ ታይምስ ዘገበ። እስራኤል ከዚህ ቀደምም በሚያዚያ ወር ጥቃት ለመሰንዘር አቅዳ ነበር በማለት ያስታወሰው ዘገባው በአሜሪካው ፕሬዚዳንት ዶናልድ ትራምፕ ጉዳዩን በውይይት የመፍታት እቅድ ሳይፈጸምም ቀርቷል። ይሁንና በአሜሪካና ኢራን መካከል ውጤታማ የዲፕሎማሲያዊ ስምነት ቢደረስም እንኳን ኔታንያሁ ጥቃቱ እንዲፈጸም ሊያዙ ይችላሉ ሲሉ የእስራኤል ባለስልጣናት ለአሜሪካቻቸው መናገራቸውን አዲስ የወጣ መረጃ አሳይቷል። የኔታንያሁ አስተዳደር በበኩሉ እስራኤል ኢራንን ለመምታት እየተዘጋጀች ነው የሚለውን ሀሳብ ውድቅ አድርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቭላድሚር ፑቲን በእሳት እየተጫወተ ነው ሲሉ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቭላድሚር ፑቲን ላይ የሚሰነዝሩት ትችቶች ቀጥለዋልም ተብለዋል። ትራምፕ እንደገለጹት ፑቲን ከዩክሬን ጋር የተኩስ አቁም ንግግር ለማድረግ ፈቃደኛ ባለመሆኑ በእሳት እየተጫወተ ነው ሲሉ በትሩዝ ማህበራዊ ትስስር ገጻቸው ላይ ገልጸዋል። በፑቲን ላይ ብስጭታቸው እየጨመረ የመጣው ፕሬዝዳንቱ በአራት ቀናት ውስጥ ትችታቸውን ሲገልጹ ለሁለተኛ ጊዜ ሲሆን ሞስኮ ከዩክሬን ጋር የምታደርገውን ጦርነት ለማስቆም የሚደረገው ጥረት ላይ ውሃ እየቸለሰች ነው በማለትም ተችተዋል። እኔ ባልሆን ኖሮ በሩሲያ ላይ ብዙ መጥፎ ነገሮች ይከሰቱ ነበር ያሉት ትራምፕ መጥፎ ነገሮች ይከሰቱ ነበር የሚሉትን ነገሮች ከማብራራትም ተቆጥበዋል። ይሁንና የሩሲያ የደህንነት ከፍተኛ ባለሥልጣን የሆኑት ዲሜትሪ ሜድቬዴቭ የትራምፕን ትችት የማይቀበሉት እንደሆነ በመግለጽ ማጣጣላቸውን ሮይተርስ ዘግበዋል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎችን ይህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።